መጣ አልመጣንም። ስታስጠላ እና ከላይ ወዳለ ጭራሽ ኧረ እዚህ ከቀንሹኝ እንደ እኔ እናንተ መቀለጃውን እኮ ይኸውልሽ፣ እኛ አይደለንም እኮ የቀለድንብሽ፣ ፍቅር ነው እንደዚህ ልብሽን ጥፍት ያደረገልሽ። ተወው በቃ፣ ታሳፍሩኛ። እሽ ነው በቃ፣ ጽናትን ተዋት። እሽ አለቃ፣ ትቻታለሁ። ነው ይልቅ ምግብ በልታችኋል ወይ ጊዜ። የኪራ አባትና የፅናት አባት ከየአቅጣጫቸው የኪራ አባት ከስራ ቦታቸው ከቤታቸው፣ የፅናት አባትም ከክፍለ ሀገር ለልጆቻቸው ሳይነግሯቸው መጥተው ልጆቻቸውን ሰርፕራይዝ አደረጓቸው። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ በፅናት ድራማ በክፍል 48 እንሆ መጥተናል። ኪራ ከእናቱ ጋር ስልክ ያወራ እጅግ በጣም ደስ ተሰኝቶ፣ የኪራ ደስታ ለእናትየዋም እያዋም እንግዲህ ደስ ተሰኝቶ እንደሚያወራ አስታወቃቸው። እናም እንግዲህ አዎ ልጅሽ ኪራ የድሮ ደስታው ተመልሶ፣ ኪራ ደስተኛ ሆኖ እንግዲህ ያው የድሮ ደስታው ተመልሷል የልጅሽ እያለ ኪራም ሲያወራት ነበር እናቱን በዛም መሀል እንግዲህ አያቱ እንደታመሙ ሲነግሩትም ነበር። አባቴን በስልክ ላውራ አባቴን ሲልም አባቱ ጋር እንዳልሆኑ እናቱ ጋር እናቷ ጋር እንደሆኑ እና አያትየዋ እንደታመሙ የኪራ አያት እንደታመሙ ሲነግሩት ነበር ላውራት በስልክ ልምድ እንደ እያለም እንግዲህ ኪራም ሲጠይቅ ነበር በስልክ ማውራት እንደማይቻል እና ወደዛም መሄድ እንደማይችል እንግዲህ እናትየዋ ነገሩት ማለት ነው። በሌላ በኩል ጽናትዬ ሳሎን ቁጭ ብላለች። እጅግ በጣም በሀሳብ ተውጣለች። የለችም ዓለምን እየቃኘች ነው። እናም እንግዲህ ናሆም እና ምሮ በባለፈው ክፍል እንግዲህ ውጪ ወጥተው እንጆ እያደረጉ እየተዝናኑ ነበረ። ወደ ቤት ተመለሱ ዛሬ። እናም እንዲህ ከጎኗ ቁጭ ብለው ጽናት እያሉ ቢያናግሯት ቢያውራት ጽናትዬ ምንም አትሰማቸውም። የለችም አለምን እየቃኘች እየዞረች ነው። ከዛ ናሁምን በጽናት ሁኔታ ያይና፣ ጉድ ፍቅር እንደዚህ ያደነዝዛል። ፍቅር እንደዚህ ልብን ያስጠፋል፣ እያለ በጣም እየተገረመ እየተደነቀ እንግዲህ በጣም እየተገረመ ነበር። በናሁም መገረም ደግሞ ምሩዬም ስትስቅ ነበረ ማለት ነው በዛ መሃል እጇን ጣል አድርጋ ጽናት እያለች እንግዲህ ጽ እያለች ስትቀሰቀሳትም ነበረ። ናሆም በአንድ በኩል ጽናት እያለ ኧረ በር ተንኳኳ፣ ኧረ በር ተንኳኳ። ኪራ ያንኳኳ ነው በር ክፈች ለኪራ ሲል በጣም ትደነግጣለች። መጣ እንዲ ስትልም ነበር። አዎ ለኪራ ብቻ ነው፣ በቃ እኛ ሰው አይደለንም ማለት ነው እያለ እንግዲህ ናሆም ሲስቅባት ነበረ። በዛ መሀል እንግዲህ በቃ ፍቅር እንደዚህ ልብሽን ጥፍት ያደርገዋል ማለት ነው፣ ራስሽን ያስታል ማለት ነው ሲልም ነበረ። ኧረ እባክን በቃ አታሳፍረኝ። እንዴት ናችሁ? መጣችሁ እንዴ? ደህና ናችሁ እንዴ? መጣን እኮ። ምን አይነቷ ስታስጠላ እያለ እንግዲህ ሲስቅባት ነበረ። እና ምሳ በላችሁ ምናምን ብላም ስጠይቃቸው ነበር። በዛ መሀል በዛ በድንጋጤ መሀል በፊት እኮ ገና ኮቴን ስትሰሚ ነበረ ምግብ የምታቀርብልኝ አሁን ግን አፋችን እንኳን ኮቾሮ መስሎ ደርቆ ምሳ በላችሁ ብለሽ ትጠይቂናለሽ አይ አይ ፍቅር በቃ እንደዚህ ያደርጋል እያለ ሲገርም ነበረ ጽናትን በቃ ላቅርብላችሁ ምግብ በማለት ካጠገባቸው ከተቀመጠችበት ብድግ ብላ ትሄዳለች ማለት ነው ምሩዬ የምጣዱ እያለ የእንቅቡ ተንቃቃ እያለች እንግዲህ ስትስቅበትም ነበረ እኔም ልነሳና መድሃኒቴን መዋጣ አለብኝ የመድሃኒቴ ሰዓት ደረሰ እያለች እንግዲህ ምሩም ተነሳት እና አሁን ጽናት እንኳን ዛሬ ምግቡን የምታመጣው አይመስለኝም እያለ በጣም ያው በጣም በሀሳብ ውስጥ እየተዋጠች ስለሆነ በጣም አሳስቦት ነበረ። ጽናትዬ እንግዲህ ክላሱ አይዳ ቁጭ ብላ ትግዝ ብላ ነበር ስልክ ተደወለላት። ስልኩን ስታዩ በቀለን ወይኔ ጉዴ በቀለ ደወለ፣ ባለፈው የተበደርኩትን ብር ሊጠይቀኝ ነው በማለት እንግዲህ ስታስብም ነበረ። የግድ እንግዲህ ስልኩ ኢምፖርታንት ነገር ስለሆነም ስልኩን አነሳችና ስታናግረው አባቷ ወደ ከተማ እየመጡ እንደሆነ ያበስራታል ማለት ነው። ጽናትዬ በጣም ተጨነቀች። ከዛ ምሩዬ ደግሞ ጽናት እንፈልጋት ክላሷ ስትሄድ ነበር አገኘቻት። አንቺ ፈልጌ ነበር ዝም እንደምትኛ ነበረ መጣሁን በማለት አጠገቧ ምንንሽ ነው ጽዬ፣ ልክ አደለሽ ምሳ ስትላት ነበረ። አባዬ አለቻት። አባዬ ምን ሆነ አባትሽ ምን ሆነ ስትላትም ነበረ ምሩዬ። አባዬ ወደ እየመጣ ነው ወደዚህ አለቻት። ከዛ ምሩዬም ሳይደውልልሽ ሳይነግሩሽ በማለት ተደናገጡ። ከዛም እንግዲህ አሁን የት ብዬ ነው የማገኘው ስትል ነበረ በቃ እስኪ ናሆም ሂድና ከተማ ዞር ዞር እያለ ይፈልጋቸው ስትልም ነበረ። በእንደዛ እንዳለ እንግዲህ ከኪራ ጋር ሲያወሩ ነበረ። ራሷንም ስትወቅስ ነበር። ጽናትዬ እኔ በቃ ራስ ወዳድ ነኝ። እኔ እኮ ባለፈው በሆነውና በተፈጠረው ነገር በጣም ስለከፋኝ ለአባቴ ስነግረው ነበረ። እናም በቃ በራሴ ምክንያት ነው አባቴ እንደዚህ ከተማ መቶ እየተንከራተተ ያለው እያለች እንግዲህ ስታስብ ነበር። ስልክ ስትደውልም አይሰራም ስልካቸው። በሌላ በኩል እንግዲህ የፅናት አባት ከተማ ገብተው ጎርደደደደደድ ይላሉ እንግዲህ ከተማዋን አስፋልት ላይ ማለት ነው። እናም እንግዲህ የፅናት አባት ጓዝ ይዘው ነበር እና ሌባ እንግዲህ ስልካቸውንም ተሸክመው የመጡትንም ጤፍ ሌባ ይወርሳቸዋል አግዝህ በማለት ተቀብለው ይዘውባቸው ይሮጣሉ ማለት ነው እና አባትየው በጣም ግራ ተጋብቷቸው ከተማ ላይ መንገዱ ላይ እንግዲህ ጎርደደድ እያሉ ከተማ አስፋልት አካባቢ ላይ ቁጭ ብለው ነበር አንድ መልካም ሰው ያገኛሉ በዛ በተቀመጡበት አጠገብ ሲያልፍ አባ ምን ሆነው ነው እዚህ ጋር የተቀመጡት እራቦት አመሞት እያልም እንግዲህ ሲጠይቃቸው ነበረ ተባረክ ልጄ ምንም አልሆንኩኝም ደህና ነኝ እያሉ አባትየውም እንግዲህ እየመረቁትም ደህንነታቸውንም ሲነግሩት ነበረ እና ምን ሆኖ ነው ታዲያ እዚህ የተቀመጡት ሲልም ነበረ። እኔ ልጄን ለማየት ልጃቸውን ለማየት ወደዚህ ወደ ከተማ እንደመጡ ነገር ግን የያዙትን ጤፍና ስልክ ሌባ እንደበላቸው ሲናገሩም ነበረ። እናም በጣም ያው አዘነና ያገኛቸው ሰውም እና የልጆትን ቁጥር የምታውቁት ከሆነ ቁጥሩ አንስጡ ልደውልላትና ላገናኙት ሲልም ነበር። ተባረክ ልጄ በማለት ቁጥሩንም ሰጡት። ከዛም ለጽናትዬ ጋ ተደወልላት ጽናት ስልኩ ሲደወልላት ስታየው አዲስ ቁጥር ነው። አዲስ ቁጥር ነው ሴቭም አልተደረገም ስትል ነበር። ድንገት አይታወቅም ስልክ ቻርጅ ዘግቶባቸው ይሆናል፣ በሌላ ስልክ እየደወሉልሽ ይሆናል፣ አንሺው በማለት እንግዲህ ኪራነ አላት ማለት ነው። እሷም ስልኩን ስታነሳው አባቷ ነው፣ በጣም ደስ ተሰኘች። የት ጋር ነው በማለት አድራሻ ተቀያየሩ። ሄዳ መጣችው አባቷን በእንደዛ እንዳለ እንግዲህ እቤት ብታው እንግዲህ ምግብ አንድ ላይ ሰብሰብ ብለው ምግብ ሲመገቡ ነበረ፣ ሲጨዋወቱ ነበረ እና እኛ እንደዚ እንደጠገብ ነው የተራቡት የሚጥገቡ በማለት አባትየው ምርቃት ጀመሩ። ጽናትዬ ማዕዱ ከመነሳቱ በፊት እሷ ብድግ ብላ ልትሄድ ስትል ወዴት ነው የምትሄዱ ማዕዱን ረግጠሽ? በማለት እንግዲህ እሷን አስታውሰው እንግዲህ አንድ ደስ የሚል ታሪክም ሲያጨዋውቷቸውም ነበር። በስተመጨረሻ በምርቃት አለበሷቸው ማለት ነው። በእንደዛ እንዳለ እንግዲህ አባትዬው ትንሽ ከተጨዋወቱ በኋላ የት ነች ባለቤትክ፣ ቤቴልሄም የት አለች ብለው ቤቴልሄም የት ናት ብለው ጠየቁት ኪራን። ከዛን ባለቤትክ የት ነች ቤቲ ብለው ሲጠይቁት ከእሷ ጋር እንደተለያየ ኪራም ተናገረ። ባትለያዩ ደስ ሲል ነበር ልጅ በማለት እንግዲህ አባትዬውም ሲሉ ነበር። ከዛ ማረፍና ማረፍ እንዳለባቸውም ሲናገሩ ነበር አባትየው ከዛ እኔ ክላስ ሂደው ይተኙ ሲልም ነበረ ኪራ አይ እኔ የምተኛው የጽናቴ መኝታ ላይ ነው በማለት እንግዲህ ሲናገሩ ነበር ጽናትየም ክላሳቸው ክላሷ ወሰደቻቸውና ከጽናት ጋር እንግዲህ አንዳንድ ነገር ሲያወሩም ነበረ ምን ነሽ ነው ምናምን ነገር ሲሏትም ነበረ ብቻ ግን የደበቀቻቸው ነገር እንዳለም እንግዲህ አውቀውባት ነበረም ይህ ነው ተብሎ ባይገለጥላቸውም ግን ጽናት የደበቀቻቸው ነገር እንዳለም እንግዲህ ሲያስቡ ነበር ማለት ነው። እናም እንግዲህ ጠዋት ተነስተው ሶፋ ላይ ቁጭ ብለው ነበረ ያው ሰብሰብ ባሉ ቤተ ዘመር ማለት ነው። ከዛም እንግዲህ ምሩዬም በጣም አሪፍ ቡና አፍልታ አጠጣቻቸው ማለት ነው። ከዛም እንግዲህ ምሩ ያው እኔ እንግዲህ እንደ ጽናት ባይሆንም የኔ ቡና እያለች ይጣፍጣል ያለች ስትጠይቃቸው ነው። በጣም ቆንጆና በጣም የሚጥም ቡና ነው ያጠጣሽኝ ልጄ የተባረክ እያሉ ሲመርቋቸውም ነበረ። ጽናትንም እንግዲህ በይ እንዳይረፍድብሽ ወደ ትምህርት ቤት ሂጂ ብለው ሲሏትም ነበር። ያው ጽናትም እንግዲህ እንደፈረደባት ዩኒፎርም ለብሳ እንግዲህ ውጮታ ውላ እስከ ዘጠኝ ሰዓት ቆይታ ወደ ቤት መመለስ ነበርና ያ በጣም ቻሌንጅ ኖባት ነበረ። እናም እንግዲህ ከኪራም ጋር ሲያወሩ ነበረ። ኪራም እንግዲህ ያው ፍቅር ፍቅር ሲያጫውተው ነበረ። እንድትስመውም ሲጠይቃት ነበረ። ጉንጭም በጣም ማሞኛል እያላት ነበረ። እናም እንግዲህ ሐኪም ቤት እጄ ካልተሳም ካትድንም ተብያለው ብሎ እንግዲህ አንዳንድ ነገር ሲላትም ነበረ። እናም እሷ እንግዲህ እንደውም አባቴ እስከሚደርስ ከዚህ እኔ እናንተ ይሄ ፍቅር ፍቅር የሚባለውን ነገር ብትረሳው ጥሩ ነው ስትለውም ነበረ። እውነቱን መናገር ይሻላል እውነቱን መናገር ነው የሚቀለው ሲልም ነበረ ኪራ። ሆኖም ግን ድንብርብራቸው ወጥቷል፣ የኪራ አባት የጽናትዬ አባት በመምጣታቸው ማለት ነው። በእንደዛ እንዳለ እንግዲህ ያው ጽናትም ያላት አማራጭ መሳም ነበርና ኪራን እንግዲህ ያው የታዘዘችውን አደረገች ማለት ነው። እናም እንግዲህ ልጅ እንዳይረፍድብሽ በይ እንግዲህ ወደ ትምህርት ቤት ሲልም ነበር አባትየው። ኪራና ጽናት ተያይዘው ወጡ። እናም እንግዲህ በር ላይ ተገናኙ ማለት ነው። ከናሆም ጋር ምንድን ነው ደግሞ የለበሽው ምናምን እያለ እንግዲህ ናሆምም ሲስቅባት ነበረ። ያላት አማራጭ እንግዲህ ውጭ ወታውላ ወደ ቤት መመለስ ነበር። በል እንግዲህ አባቴን አጫውትልኝ በማለት እንግዲህ ለናሆም ስትነግረው ነበረ። እናም እንግዲህ ናሆምም እንግዲህ ገብተው ጽናት አባት ጋር አንድ ላይ ከምሩ ጋር ሆነው ጥሩ ጊዜና ደስ የሚል ጊዜ አብረው ሲያሳልፉም ነበረ ማለት ነው። እናም እንግዲህ በእንደዛ እንዳለ ጽናትዬም በቃ ይሄ ዘጠኝ ሰዓት የሚባለው ሰዓቱን ማልደርስላት ብሎ ነበረ። እናም በዛ መሃል እንግዲህ ከሰኒም ጋር ተገናኝቶ ነበር። ሰኒዬም መታ አጠገቧ ሲያወሩና ሲጫወቱ ነበረ። በዛ መሃል ግን እንደራ አባት ምናምን እንግዲህ ሲጠያየቁም የቁም ነበረ። በጣም ብዙ ነገር አሳስቧት እንግዲህ ጽናት እንግዲ እንግዲህ ዱብዳ ሆኖባታል። አባቷ መምጣቱ ይሄ የማትማረውን ትምህርት እየተማርኩ ነው ማለቷም በጣም አሳስቧት ነበረ። ሆኖም ግን ምግብ መመገብ እንዳለባቸውም እንግዲህ ሰኒም ስታበረታታት ነበረ ጽናትዬም ማለት ነው መድረስ አይቀርም እና ሰዓቱ ደረሰና ወደ ቤት እንግዲህ ሄደሽ ማለት ነው ጽናትዬ ቤት እቤት እንግዲህ ስትደርስ አንድ ላይ ቤተ ዘመድ ሰብሰብ ብለው ነበርና፣ እናትየም እንግዲህ ትምህርት ቤቱ ውላ አስመስላ እንግዲህ ሰዓቱ ሲደርስ ወደ ቤት ገባች። አባትየውም በጣም ደስ አላቸው። ሰላምም አሏት። ሰላም እየተባባሉ ባሉበት ታይም እንግዲህ ኪራም ተኋላ ተከትሎ ገባ። እንዴ አንድ ላይ መጣችሁ ሁለታችሁም ተከታትላችሁ? በማለት አባትየው አወሩ። በእንደዛ እንዳለ እንግዲህ በእንደዛ እንዳለ እንግዲህ የኪራ አባትም ሻንጣቸውን ሸከፍ አድርገው ወደ ቤት ገቡ። አባዬ በማለት እንግዲህ ኪራም በጣም ደነገጠ። ምክንያቱም ምንም ያውቀው ታሪክ የለም ወደዚ እንደሚመጡ አባትየው ወደነ ኪራ ጋር እንደሚመጣ ምንም ስላልተነገረው በጣም ደነገጩ። ሁሉም ያው ቆመው ተቀበሏቸው። የጽናት አባትም ራሳቸውን አስተዋወቁ። የጽናት አባት ነኝ አሰገድ እባላለሁ አሉ። እናም እንግዲህ አንድ ላይ ሁሉም ቁጭ ቁጭ ብለው ሳሉ ጽናት በጣም ደነገጠች። ምክንያቱም የኪራ አባት የእነሱ ቤት ሰራተኛ እንደሆነች እንጂ ተማሪ እንደሆነች አያውቁም፣ እና በጣም ደንግጣ ነበረ ጽናትዬ፣ ማለት ነው። በዛ መሀል ግን እዛ ማር ሁሉም ተቀምጠው ነበረ። ጽናት ቆመች። ቁጭ አትይም እንዴ ስትባል፣ አይ ልሄድ በማለት በጣም ደንግጣለች ጽናትዬ። እናም እንግዲህ ወደ ክላሷ ሄደች። እሷም ኪራም እንግዲህ ይህን ሻንጣኔም ክላስ ላስቀምጥ በማለት ኪራም ሄደ። ሁሉም እንግዲህ ምሩዬም እንግዲህ እኔም ምግብ ምናምን ልበል በማለት እንግዲህ ብድግ ብላ ሄደች ማለት ነው። የጽናት አባትና የኪራ አባት ብቻ ቀሩ። እኔ እናንተ ብቻ ቀረን ሁሉም በየቦታው ተበታተኑ ሲሉም ነበረ። በጣም ጥሩና ደስ የሚል ጊዜ እንግዲህ በጽናት ድራማ ላይ እንግዲህ አይተናን ማለት ነው። በዛ መሀል ግን ጽናት በጣም ደንግጣለች፣ የኪራም አባት በመምጣታቸው የእሷም አባት በመምጣታቸው እጅግ በጣም ደንግጣለች። በዛ መሀል እንግዲህ ኪራ እውነቱን መናገር ነው ያለብንም ሲልም ነበር። ጽናት ደግሞ እውነቱን መናገር እንደሌለበት ስትናገርም ነበረ። ብቻ ግን በጣም ደንግጠዋል ማለት ነው። ደንግጠው እያለ እንግዲህ አባት እንግዲህ በጣም ብልጥ ናቸው እና ናሆምም እንግዲህ እንዴ መጠየቅ ቢፈልጉ እኮ ያን ጠይቁ ነበር እና በጣም ብልጥ እኮ ናቸው የኪራ አባት ሲልም ነበረ ናሆ ምሩዬም በጣም ተጨንቃለች በፅናት መጨነቅ ምሩም ተጨነቀች ምንድን ነው ማድረግ ያለብን እያሉ እንግዲህ ቤተዘመድ በሀሳብ በጭንቀት ጎርደደደደደድ እያሉ እንግዲህ የፅናት ድራማን የክፍል አርባ ስምንትን አይተናል ማለት ነው በስተመጨረሻም እንግዲህ ኪራ ከአባቱ ጋር ስፖርት እየሰራ ምናምን ስለ ጽናት ነገሮች ማለት ነው። ጽናት የእኛ ቤት ሰራተኛ ሳትሆን ተማሪ እንደሆነች እኛ ቤት አስጠግተናት እንደምትማር ነው አባትየው የሚያውቆት ሲልም ነበረ ኪራ ለአባቱ የነገረው። እኔስ መቼ ጠፍቶኝ ይህ ነው እንኳን ብዬ መናገር ባልችልም ነገር ግን ጠርጥሬም ነበረ ሲልም ነበረ የኪራ አባት። እውነትም በጣም ምሁርና አስተዋይ ናቸውና ማለት ነው። እናም እንግዲህ አባትና ልጅ እየሳቁ እየተጨዋወቱ አንዳንድ ቀልዶችንም ጣል ጣል እያደረጉ እንግዲህ ጥሩ ጊዜና አሪፍ ጊዜን አሳልፈዋል ማለት ነው። የዛሬ የፅናት ድራማ የክፍል አርባ ስምንት ይሄን ይመስል ነበረ። ቀጣዩን እንግዲህ በቀጣይ ደግሞ ይዘንላችሁ የምንቀርብ ይሆናል ማለት ነው። ኪራ እና ጽናት ምን ይውጣቸው ይሆን? እውነት የሚናገሩ ይሆን? የኪራ አባት ስሽ ይረዳቸዋል። የጽናት አባትም ጽናት የደበቀቻቸው ነገር እንዳለ እንግዲህ እየተሰማቸው ነበረ። እና እንግዲህ እስኪ ምን ይሆናል? ምን ይፈጠራል? ምንስ ይከሰታል? ይናገራሉ ወይ ሪሌሽናቸውን ኪራ እና ጽናት ለቤተሰቦቻቸው? የሚለውን ነገር ደግሞ በቀጣይ ክፍል የምናይ ይሆናል ማለት ነው። ለዛሬ ግን የነበረን ጊዜ የነበረን ቆይታ ይሄን ይመስል ነበረ። እጅግ በጣም አሪፍና ደስ የሚል ጊዜ ነበር። አጓጊ ድራማ ነው ደግሞ ፍቅራቸውን ተናግረው በተገላገልን ማለት ነው። እኛም እነሱም እኛም እንግዲህ ከሀሳብ በተገላገልን እላለሁኝ። እና ውድና የተከበራቸው ቤተሰብ እንግዲህ የዛሬው የፅናት ድራማ በጣም ያምር ነበር። እጅግ በጣም ደስ የሚል ነበረ ማለት ነው። ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር ሰብስክራይብ ማድረጋችሁን አትርሱ ቻናሌን ማለት ነው።